አሊያ ለጂያን ሚስት እንድትሆን የመጣችውን ሴት ዘይነብን ከመሞት አድናት አለች። ጂያን አሁኑ ወደ ቤት ትመለስ ብሎ እየተመለሰች አባቷ ሊገላን ነበረ። ቤተሰባችንን ልታዋረር ነው ብሎ ሊገላት አሊያ ተከትላ እንደምንም ብላ አዳነቻት። ጂያንም ቢሆን ይህን ነገር ያወቀው ከረፈደ ቢሆንም ነገር ግን ቶሎ ብሎ በፍጥነት ለመድረስ እየሞከረ ድንገን ነበር ያገኛቸው። አሁን አሊያን ይዟት ወደ ቤት እየተመለሰ ነበረ። ሁለቱም ይጨቃጨቃሉ። ጂያን የካያ የወንድሙ ነገር አሳስቦት ዛሬ በጠዋት ቀጥታ ወደ ፍርድ ቤት መሄድ ነበረበት ነገር ግን አሁን የእሷ ጉዳይ ይዞት ቀጥታ ወደ እሷ መጥቶ ነበረ እሺ ቅድምን ስቲ ነበር የነበረው የጃን አልቦራ ሚስት ነኝ የጫፊን ከነካኝ አለቅም አይለቅምም ስቲ ነበረ ምን ማለት ነው ቆያንቺ ለምን እንደዚህ አይነት ቦታ ብቻሽን ትመጫለሽ ምን እኔ ጨካኝ ነ ስቲኝ አልነበረ ምን ምን ማለት ነው እያለ ነበር ታዲያ ጃን ምን ማድረግ ነበረብኝ አማራጭ የለኝም ነበረ አለችው አይ ብቻሽን መምጣት አልነበረብሽም ነዋ እንዴ እነ ሙዛፈር አሉ እነ ከድር አሉ ምን እያልሽን ያለሽው ይላታል እኮ ልጅቷን ብቻ መተው አልፈለግኩማ ጃን ምንድነው የምትለው ወረቀት ላይ መታ የተጻፈ ነገር ሰጠችኝ በቃ ሊገሉ አለችኝ ምን ማድረግ ነበረብኝ እያለችው ነበር እኮ መጀመሪያ ለእኔ መንገር ነበረብሻ ለምን አልነገርሽኝም አላት እንደ ብዬ ነው የምነግርህ የለም ነበረ እንዴ የት ነበርክ አለችው የት ነበርክ ማለት ምን ማለት ነው ይላታል አይ ዝም ብዬ ለማወቅ ፈልግ እያለችው እንዴ የትስ ቦን እዚህ መተህ ባታድር ይሻለኛል የፈለክበት ቦታ ሄደህ እደር አላልሽኝም አላት እኮ እኔ ዝም ብዬ ነው የነበርክ ምናምን ነገር ያልኩት ምንድነው አንተ የምትለው እያለችው ነበር ሁለቱም እንዲህ እየተጨቃጨቁ ጉዟቸውን እየቀጠሉ ናቸው ይኸውልሽ እሺ ምንድነው የሚደረገው እሺ አሁን ይኸውልሽ ሁሉንም ነገር ለማይይ አመቻቸሽላት በቃ አሁን የሆነ ኢማም ትጠራለች በቃ ተጋቡ ነው የምትለው ቀለበት ይታሰር ነው የምትለው፣ አየሻሩ ሉድም ነገር አላት። ቶ ምንም ይምጣ ምንም፣ እሷ ግን ዋናው ነገር አለመሞቷ ነው ትለዋለች። እሺ እያላት ወደ ቤት እየሄዱ ከሳታቶች በኋላ ደረሱ። ወደ ውስጥ እየገቡ ናቸው። አሊያ ፈጥና ከመኪናው ተወርድና ቀጥታ ወደ ዘይነብ እየጠጋች ነበር። ነው ውረጂ ውረጂ ትላታለች። ከዛ ወደ ውስጥ አብራ ትትገባ ብላ እሞ ዘይነብን ይዘሻት ወደ ውስጥ ግቢ፣ ልብሷን ይዛችሁ ግቡ እያለ ነበረም። እሞ ሻንጧን ይዛ ከፊት ለፊት ትራመዳለች። ዘይነብ ትከተላታለች። ጂያንና አሊያ ቀስ እያሉ ወደ ውስጥ እየገቡ ናቸው። ሰዳከት ራቅ ብላ ተቀምጣለች። ከበሩ እሙና ዘይነብ ወደ ውስጥ እየገቡ ነበረም፣ አሊያና ጂያንም እየተከተሏቸው። ወይዘሮ አሊያ ብላ ሰዳከት ተጣራች። አሊያ ዞር ብላ ሰዳከትን እያየቻን ነበረ። ሰዳከት ከዛ ፈጣሪ ሆይ ምን አይነት መትገርሚ ልጅ ነሽ? በመጨረሻም ባሎቻችንን እየለመርሽ ነው ማለት ነው። ልጅቷን ሄደሽ አስመለትሻት ስትል ነበር። እማዬ ምንድነው የምትዩ? ይላል ጂያን። ዋሻው አልዋሻውም እኮ ዘይነብ ሄደች፣ አንቺ ይዘሻት መጣሽ። የሚገርም ነው። በቀጣይም ሌላ ነገር ሲፈጠር እንደማታዝኝ እንደማይደብርሽ ተስፋ አረጋለሁ። ምክንያቱም ከዚህ በኋላ ከጂያን ጋር በደስታ በፍቅር መኖር ይጀምራሉ። እንዴ ነው አይከፋሽ ማር አለቻት። በጭራሽ ትላታለች አሊያ። ሰዳከት ፍጥጥ ብላ እያየቻን ነበረ። ትንሽ ግን አታፍሪም እንዲ አንቺ ትንሽ ማፈር የሚባል እኮ ነገር አለ እኮ ልጅቷን ይዘሻት መጣሽ ታዲያ እንዴት ነው ለቤተሰቦቿ ምን ትመልሻት ለገዳዮቿ ስትን ነበር አሊያ በጣም ተናዳ ሲጀመር እኔም በስነ ስርዐት አናግረኝ ብላ ሰዳከት እየተቆጣሽ ነበር ወይዘሮ ሰዳከት አንቺም እኮ ልጅ እኮ አለሽ ምን እያልሽ ነው ያልሽው ትንሽ ማዘን የሚባል ነገር እኮ አለ እረራ የሚባል ነገር አለ አለቻት ለምብዬ ነው መራራው ለምብዬ ነው ማዝነው ለዚች ነው ማዝነው ከዚህ ውጭ ብያን ነበረ አይደል እንዴ ጂያን እንድትሄድ ነግሬያን ነበረ ይሄ ሁሉ የመጣው በጂያን ምክንያት ነው ጂያን እኔ ያመጣውትን ሀሳብ ሽ ብሎ ቢቀበል ኖሮ ምንም ችግር የለም ለማንኛውም ግን ልጅቷ እዚህ እስካለሽ ድረስ ሁሉም ነገር ሰላም ነው ያው እንግዲህ እሷ እዚህ እንድትኖር እኔ እፈልጋለሁ። የልጅ ልጅ እንድሰጠኝ ማለት ነው። ሌላ ምን ማድረግ ይቻላል? እንግዲህ መቼስ እንደማይከፋሽ ተስፋ አደርጋለሁ። እያለች በአንድ በኩል አሊያ፣ ፈጣሪው ትግስቱን ስጠኝ እያለች ፊቷን ታዞራለች። ሰዳክት ደሞ መብቴ ነው፣ መብቴ ነው፣ ጃን ሰማአለ፣ እንደዚህ አይነት ጥያቄ ማቅረብ መብት አለኝ ብላ ወደ ውስጥ ገባች። ስትገባ አሊ አያሽ፣ እንዳየሹ ነው እንግዲህ። በቃ አንቺ ወልሽ ራስሽ እንደዚህ አይነት እሳት ውስጥ መክተት አቁሚ። አየሽ አለ፣ አየሽ አለ። ራስሽን ልክ እንደ አዳኝ እንደ መላክ ስትቆጥሪ ምን አይነት ጣጣ ውስጥ ራስሽ እንደከተትሽው ተመልከች፣ ተመልከች። እኔንም እንደዚህ አይነት ችግር ውስጥ ይከተኛል። ተመልከች፣ በችግር ላይ ችግር በቃ በራስ ምታት ላይ ሌላ ራስ ምታት እያልን ነበር ተረጋጋ በቃ አንተ ምንድን ነው ትለው እያለች ሆነ አልረጋጋም አልረጋጋም እኔ አሁን በዚህ ሰዓት ላይ ከካያ ጋ መሆን ነበረብኝ ተመልካች ምን አይነት ስሜት የማይሰጥ አዙሪት ውስጥ ከጊዜ ወደ ጊዜ እየከተታችሁኝ እንዳለ ፈጣሪ ሆይ ብሎ ቀጥታ ዞር ልል ነበረ ተደወለለት ደዋያ ሚኔናት ጃን ምን ተፈጠረ ቅድም እኮ ተቻኩለ ነበር የወጣው የሆነ ነገር ካለ ንገረኝ እባክህ አለችው ምንም ነገር የለም ምንም ነገር የለም ያው እንግዲህ አሊያ እማዬ ለእኔ ብላ ያመጣቻትን እቁዋት ሄዳ ተከትላ መለሰቻት ቤተሰቦቿ ወስደዋን ነበረ አላት ጃን አትቀልድ አትቀልድ መቀ ቀልጃ ሳት አይደለም ትሏለች። በጣም ተናዳ ስሜት የሆና ከተቀመጠችበት እየተነሳች እኔ አልቀልልኩም እኮ አልቀልልኩም፣ ግን ረዥም ታሪክ ነው ብትረሹ ነው የሚሻለው፣ ወይም ደግሞ በኋላ ስመጣ በደንብ እነግርሻለሁ። በቃ ቻው ቻው ብሎ ስልኩን ዘጋ። ዕቁባት፣ የምን ዕቁባት ደግሞ ምንድን ነው? ምንድን የመጣው ፈጣሪ ወይ ትላለች ሚኔ በጣም ተናዳ። በሌላ በኩል አሊያ ቅጥሳ ወደ ዘይነብ እየቀረበች ነበረ። ዘይነብ ዝም ብላ እያለቀሰች ነው። አሊያ ቀስ እያለች ወደ እሷ እየቀረበች ከዛ፣ ሊያን ስታያ ዘይነብ በጣም ደስ ብሏት እያቀፈች ነበረ። እህቴ በጣም አመሰግናለሁ፣ አመሰግናለሁ ውለታሽን እንዴት ነው መመለሰው እያለች ነበረ። ችግር የለም፣ አታልቅሽ፣ አታልቅሽ፣ ችግር የለም። ይኸውልሽ የሚሆነውን ነገር እንወስናለን፣ እናስባለን። አንቺ ግን ተረጋጊ፣ ተረጋጊ በቃ እያለቻ ነው። ካያ አሁንም ቢሆን እስር ቤት ውስጥ ነው። በጊዜያዊ ማቆያ እስር ቤት ውስጥ ሆኖ ነገሩን ይጠባበቃል። እስካሁን ድረስ ምንም አዲስ ነገር የለም። ዜሬንም ብትሆን በስልኳ ላ የሱን ፎቶች እያየች ነበረ። ፍዝዝ ብላ እያየቻቸው ልታለቅስ እየደረሰች ድንገት የሆነ ሰው እየመጣ ነው ወደሷ። ቶሎ ብላ ስልኳን ተጠፋና ተራሷ ስር ከተተችው። የመጣ ወንድሟ ነበረ። ዜሬን እያለ ወደሷ እየቀረበ ሁለቱም ይተቃቀፋሉ። ከዛ በድንገት እናቷ መጣች። ቪዛን ከመጣች በኋላ የኔ ልጅ ብላ ወደሷ ልትጠጋ ስትል ዜሬን ራቅ ብላ እያየች አልነበረም፣ እንድትነካተም አትፈልግም። ከዛ ቪዳን ዝም ብላ ልጆቿን ስትመለከታቸው የበቀል ስሜት አይታይባቸውም ነበረ። እናንተ ቆይ ምንድ ነው የምትፈልጉት? ምንድነው የምትፈልጉት? እስኪ እንደዚህ አይነት ነገር ውስጥ ያለነው ያለን እንደሆነ ግን ገብቷቸዋል። ሁኔታውን ተመልክታቸዋል። ሰዳክት በምትባል ጋጠ ወጥ ሴት ምክንያት አረ እንደዚ ያለ ነው እንዚህ ንጣጣ ውስጥ የገባ ነው። ምን አለበት? እኔ እኮ በሕይወቴ እኮ አንድ ቀን እኮ እዚህ ቤት ስመጣ እኮ ፈገግ ብዬ እኮ አላቅም። ለምን በዛች ሰዳክት በምትባል ሴት ምክንያት? ቢያንስ አንድ ጊዜ በቀላችን መመለስ አለብን፣ ሰዳክት የምትባል ሴት ማጥፋት አለብን ብላ ስትናገር፣ ልጆቿ ግን ይህን መስማት አይፈልጉም። ቢያንስ ያላችሁበት ሁኔታ ትንሽ አይታችሁ ብታመዛዝኖስ ስትልሽ፣ አይን ከተቀመጠበት ተነስቶ ሂደ። እንደዚህ አይነት ወሬ እያሰላቸው ነበረ። ቪዳንም ብትሆን ዜሬን ይኸውልሽ፣ ይሄ ጥሩ ድል ነው እሺ እነሱ ለመበቀል መቀን ጥሩ አጋጣሚ ነው ያልነውን ነገር በሙሉ ታደርጊያለሽ ብላት እየወጣች ነው። ዜሬ ማልቀሷን እንደ ቀጠለች ነው። በአንድ በኩል ጃን ወደ ክፍሉ ገብተዋል። አሁን ቀጥታ ሊወጣ ነበረ። አሊያም ልብሷን እየቀያየረች ነው። ልውሰድሽ አላት። ራሴ እሄዳለሁ አለችው። ይኸውልሽ ከድርም ሙዛፈርም የሉም እና እኔ ልውሰድሽ፣ ለዛ ነው እያላት ተያይዘው እየወጡ ነበረ። አብረው እየወጡ ድንገት ሰዳክት ትመጣለች። ጃን ይኸውልህ፣ እየሰማኝ ነው። ካያ ማለት ነው ያለምንም ችሎት ቶሎ ብሎ እንዲለቀቅ አርግ፣ ይሄን ነገር ማድረግ አለብህ አለችው። አየ እየሞከርኩኝ እኮ ነው ይሄን ለማድረግ ከትላንትናው ጀምሮ እየሞከርን ያለ ነው ስላልተሳካ እኮ ነው አላት። ዮለ እቺ ሴት እሷ ላይ ተኩሽባት ፖሊስ እኔን ያለምንም ችግር እንዳልያዘኝ ሁሉ ልጄንም ይልቀቁት ስትል ነበር። እማዬ ምንድነው ሻ የምታወሪው ይላታል ጂያን። አሊያን ብትሆን ነው ግራ ገብቷት፣ ናናና፣ ጂያን እንሂድ፣ እንሂድ እየረፈደብኝ ነው እያለችው ድንገት ህጻኑ ጂያን መጣ። እማዬ ባክሽ ከዚህ ጋጨዎችኝ እያላት የሆነ መጫወቻ ነገር ይዞ መጣ። ይዞ ሲመጣ ቆይን ያው ልሄድ ነዋ ትለዋለች። አጎቴ ካያ የለ ማንም የለ ማን ያግዘኛል፣ ሺ ማን ያጫውተኛል እኔ እኮ ብቻዬን ደበረኝ እያለ ነበረ። ከዛ አሊያ አሁን መሄድ አለብኝ ለ ሰዓት ሄዶ ለሆስፒታል ነገር መረስ አለብኝ እያለችው ነው ፈገግ ብላ እንደዚህ ስትለው፣ ችግር የለም ችግር የለም ኔ ልጅ ለ እኔ እናንተ አብረን ብዙ ምንጮት ጨዋታ አለ። ሄደን ወፎች እናድናለን። አዎ እንን ለማመዳለን ስትል አሊያ እንዴ፣ ምንድነው የምትይው? ወይዘሮ ሰዳክት፣ ናናና በቀና እኒ ድኒት ብለው አሊያ ወደ ላይኛው ህንፃ እየወሰደችው ነበረ። ጃንም ይከተላቸዋል። ይህን ጊዜ አብረው ነበር ለሶስት መጫወት የጀመሩት። ጃንም እንደ አባቱ ሆኖ ከህፃኑ ጋር አብሮት እየተጫወተ ነበረ። ናሬ በሌላ በኩል ከቤቷ ስትወጣ ፊት ለፊት ከቤቷ የሚበረውን ነገር እየተመለከተች ነው። እነጃን አብረው ሲጫወቱ ግርም ብሏት ትታዘባለች። በሌላ በኩል ሻሂን ሰሞኑን ስለ እሷ በጣም ማሰብ ጀምረዋል። ዝም ብሎ ስለ እሷ እያሰበ እንዴት ትሁን ብሎ ሊደውልላት ወሰነም። ከዛ ደወለ። ሲደውልላት ክቡ ነበር ያለችው። ቀስ ብላ ስልኩን ታነሳለች። ሄለው ሻሂን እያለችው ነበር። ናሬ እንዴት ነሽ እንዴት ነሽ እያለ ነበረ። ሻሂን ለምን ደወልክ አለችው ናሬ። ይኸውልሽ ማውራት አለብን። አዎ መነጋገር አለብን። እባክሽ እምቢ እንዳትይ፣ እምቢ አላት ይሁል ሻይን እባክህ እባክህ እንዳደውል ይሁል በቃ ተው ተው ይቅርብን ይሄ ነገር እየቀር ይሁል መጀመር የለበትም እባክህ እያለችው ነበር ናሬ ምን አልኩኝ እኔ እኮ ምንም አላልኩኝም እኮ ወደ ማርዲን እየመጣሁኝ ነው በቃ አገኝሻለሁ ብሏት ወደ እነሱ አካባቢ እየቀረበ ነበረ እሷ ስልኮ የተዘጋ በኋላ እየበለጠ እየተጨነቀች በሌላ በኩል አሊያ እና ጂያን ተያይዘው ወደ ስራ እየሄዱ ነበረ ውይ ዛሬ ሰአቱ ሄዷል በጣም ሰአቱ ሄዷል ይባባላሉ እኔ ግን ልጅን የሆነ ቦታ ማስገባት አለብኝ ትምህርት ቤት የሆነ የልጆች መጠበቂያ ትምህርት ቤት መግባት አለበት መዋለ ህጻናት ስትል ነበረ ከዛ እሱ አይ ሆነ የሚላታል ለምሮም አይሆነው ለምን ሲባል ነው የማይሆነው? ቃል ገብተልኝ ነበር ልጅ እንደሚማር አለችው። እሱን ልክ ነሽ ቃል ገብቻለሁ ቃል ንጠብቃለሁ፣ ግን ይሄ ሁኔታ ጥሩ አይደለም። አየሩ ንባራዊ ሁኔታ ጥሩ አይደለም አይፈቅድም። ምን እያልሽ ነው ያለሽው? ደሚር ልጁን እንደሚያግተው እንደሚፈልግ ታውቅ ያለሽ አለ አላት። ቢፈልግስ ምን እያልክ ነው ያለኸው አለችው። ይኸውልሽ ልታሳብጅኝ ነው። በቃ ዝም ብለሽ የማይወራ ነገር እያልሽ አሁን ይቅር። በቃ ስለዚህ ያናስብ እሺ፣ ተረጋግተን እንነጋገርበታለን ጊዜው ሲደርስ አላት። ጊዜ አሁን ነው፣ አሁኑ ንገረኝ። ይኸውልህ እንደዚህ ብለን የማውራት አትችልም። እሺ ልጅ ይኸውልህ ጓደኛ ማፍራት ይፈልጋል ከኩዮቹ ጋር። እዛ ቤት ውስጥ ብቻውን ማደግ የለበትም አለችው ታዲያ ሽኒ ምን ላድርግ እንዴ? በቀላሉ ጠላቶቻችን እጅ እንላከው ይግባ አላት። ከዛ ቦራንንም እንደዚህ ስንለያጣ ነው ያጣ ነው አላት። ቦራን ለአደጋ ነበር የገደለው። እሺ ሰው አይደለም የገደለው፣ ደሚር አይደለም የገደለው አለችው። እና ማን የገደለው? በቃ ደሚር አብሮሽ እዚያ ሆስፒታሉ ሲንቀሳቀስ እኛን መጥላት ያቆም አረግሹ አይደለ? ደሚር ማለት ይልሽ የእኛ ማይሻር ማይረሳን ጠላታችን ነው መቼም ማይረሳን ጠላታችን ማለት ነው። እኔ ደግሞ እንዲህ ሆኖ እያለ መቼም ቢሆን ልጅሽ ትምህርት ቤት እንዲል አልፈቅድም። እያላን ነው ሁለቱም፣ እንዲ እየጨቃጨቁ ልሽ በቃ አትናደጃ ትበሳጭ፣ መፍትሄ እንፈልግለታለን አልኩሽ እኮ ይላታል። በጣም ስሜት የየሆነች ነበረ ቀጥታ ወደ ሆስፒታል ደረሱ። እንዲህ እየተነታረኩ ከደረሱ በኋላ ያልኩትን ነገር እንዳረሽ ብሏት ከመኪና ወረደች። በጣም ተናዳ ነበር የወረደችው። ወደ ውስጥ እየገባች ያያት ያያታል። ከዛ በአንድ አቅጣጫ እሷን ሲመለከት መኪናውን አስነስቶ ላይ ነበረ። ድንገት ነበር ሚኒ ፍለፊቱ እየቆመችው። ፍለፊቱ ከቆመች በኋላ ፍጥጥ ብሎ እያያት ቶሎ ብላ መኪና ውስጥ ገባች። እሺ ምንድን ነው አላት። ወንድም እንዴት ነው አለችው። ደህና ነው ደህና ነው አላት፣ ሁሉም ነገር ሰላም ነው። ለም መጣ ግን አለችው። አሪ ያልሸኛል ነበር የመጣው ችግር አለ አላት። አሪ የለም የለም፣ እንዴት ሊኖር ይችላል ሆ፣ እንዴት ይኖራል እያለች ፍጥጥ ብላ ተመለከተችው። እሺ ሚኒ ምንድን ነው ምን ላርግ አላት። ጭራሽ መላ እርግ ምናምን ትለኛለህ? እንዴት ትንሽ እንኳን አይደብረም? እንዴት ጃል ምንም እየገባኝ አይደለም። ምንድን ነው ቆይ፣ ምንድን ነው እያለች እያማራሽ ስጠይቅ ውፍ ሚኔ ውፍ። እሺ ሴዳት እንዴት ነው አዲስ ነገር አለ አላት። ምንም አዲስ ነገር የለም። አሁንም ቢሆን ከባድ ክትትል ውስጥ ነው ያለው። መቼስ ነገር ነው ያለው ትናንትና አለችው። እሺ ጥሩ፣ አመሰግናለሁ። አሁን መሄድ አለብኝ አላት። ምንድን ነው ቆይ፣ ምንድን ነው እቁባት ምናምን ያልከኝ ቅድም ምንድን ነው በማለት ጠየቀችው። ሁሉም ነገር ሰላም ነው ተረጋግቷል አላት። እንዴት ማለት እንዴት አል ምንም አልገባኝም በማለት ጠየቃለች። በቃ እንዴ አሊያ እንኳን እንደዚህ አይነት ጥያቄ እንኳን አትጠይቀኝም እኮ አንቺ ምን ሆነሽ ነው? እኔ በጣም ብዙ ችግር እኮ አለብኝ አላት። ስማኔ ያበረ የምተ ራሴ እኔ ፍቅረኛ ነኝ፣ እሷ ሚስት ናት። ይህን ጭንቅላት ውስጥ በደንብ አስገባው፣ በደንብ ከተተው። ይሄ ነው ምክንያቱ። የለ አሊያን አግብታት አላለ እኔ ፍቅረኛ ነኝ፣ ለምሬን የምትረሳው አለችው። ከዛ እሱ ትኩር ብሎ እያያን ነው። እሻ ምን ላርግሽ? ምን ላርግ ነው? ምን ማድረግ ነበረብኝ? ሁሉም ነገር ይስተካከላል አልኩሽ እኮ እኔ በጣም ብዙ ጣጣ አለብኝ። አሁን ሄድ አለብኝ፣ ሆሽ ቸኩላለሁ አላት። እሷ ግን አልወርድም እያለች ነው። ከዛ ድንገት ተደወለ። የተደወለው የአልያ ስልክ ነበረ። አሊያ በጣም ተናዳ ስለነበረ ስልኳን ሁሉ መኪና ውስጥ ነበር ረስታ እየወረደችው። ከዛ ጃን እስኪ እስኪ ብሎ ስልኩን እያነሳው ነበረ። አሊያ ነበረች በቢሮ ስልክ እየደወለችው ጂያን ስልኬን መኪና ውስጥ ረሳሁት መሰለኝ እስኪ እባክህ ላክልኝ አለችው እኔ ጅል ልሽመጣ ሌላ ጠላ አያስፈልግ ምን ይመጣውኝ ብላ ወዲያው እየወጣች ነበረ ሚኔ እባክሽ እባክሽ ሂጂ አሁን ከመጣች ታይሻለች በማለት ተናገር ምንድነው የምትፈራው ቆይ አንተ ምንድነው የምትፈራው ምን እንዳይፈጠር ነው እያለችው ነበረ ከዛ ስልኩን ስጠይ ላድርሰላት ስትል እምቢ እያላን ነበረ ውረጂና ሂጂ እያላን ነው ረባካንታ አታካብድ ተው አታካብድ ትለዋለች ሚኔ ድጋሚ በዚህ ጉዳይ መነጋገር የለብንም በቃ ታይ አልኩሽ እኮ ው እየመጣች ነው እየመጣች ነው እባክሽ ረጂ ብሎ በጣም ተጨንቆ እንድትወርድ እየጠይቃን ነበረ ጂያን በጣም ስሜት የሆነ ነበረ በጣም ፈርተዋል። ከዛም ኔ ቶሎ ብላ ከመኪና ውስጥ ለመውረድ እየሞከረች ወዲያው ነበረ አሊያ እየመጣች የነበረው። ቶሎ ብሎ ከመኪና ወረደ። አሊያ ስልክሽን ያሁን እኮ አመጣልሽ ነበር አላት። አይ አመሰግናለሁ፣ ችግር የለም አትቻገር አለችው። ከዛ በጣም ጥሩ እያላት ዝም ብሎ ይመለከታታል። እኔ ምለ ምን ታረጋለህ እስካሁን ደስ እንዴት አለችው? የሆነ ሰው አግኝቼ ነበር እሱን ሰላም እያልኩኝ አላት። ጠሩ ጥሩ፣ በቃ ስለ ሴዳት አዲስ ነገር ካወቅኩ እነግርሃለሁ አለችው። እሺ አመሰግናለሁ ብሏት መኪና ውስጥ ገባ። ገና ዞር እንዳለ ሚኒ መጣች። እሺ ምንድን ነው እሷ አብረን ብታይን ምንድን ነው የሚፈጠረው? በል ተናገር እስኪ ምንድን ነው ምንድን ነው በል ንገረኝ፣ ለምን እያለችሁ ነበረ ትኩር ብለዋያት፣ እዩልሽ ሚኒ፣ እኔ እሷን ተገድጄ ነው ያገባት። እሺ በዚህ ጉዳይ ልቧ እንዲሰበር አልፈልግም። ብዙ ተሰቃይታለች በእኔ ምክንያት፣ በዚህ እንድትሰቃይ አልፈልግም በማለት ተናገረ። ለምሮ የምትጎዳት ለምሮ የምትሰቃየው አለ፣ ለምሮ የምትጎዳው ምንም የሚያገናኘው ነገር አለ? ምን ማለት ነው? እሷ እኮ ትክክለኛ ሚስት እኮ አይደለችም እያለች ስትጠይቀው እሱ ግን በቃ መልካም ቀን፣ መልካም ስራ ብሏት ብቻ ሄደ። በሌላ በኩል ኦስካን ከኢዝሚር እየተመለሰ ነው ያለው። ለስራ ጉዳይ ሄዶ ነበረ። እየመጣ እያለ የሚያየው የሻይንና የእሱን ሚስት ነበረ። ተቃቅፎ ፎቶ የተነሱተ ናሬ ልጥፍ ብላበት በስልኩ ያየውን ያስታውሳል። በጣም እየተናደደ እየቀረበ ደወለላት። እሷ ደግሞ ዛሬ የወንድሟ ችሎት ስላለ ተጣርፋ ከቤት ልትወጣ ነበረ። ከዛ ሲደውላት አነሳቸው። ሄለው ኦስካን ትለዋለች ናሬ የነሽ እያለ ነበረ። ቤት ነኝ ምነው ደረስክ እንዴ አለችው። አዎ እየመጣኝ ቤትም የትም እንዳትሄጂ አላት። አራ የወንድሜ ችሎት እየጠበቀኝ ነው ምንድን ነው ስትለው ነበረ። እሺ ቤት ውስጥ ብቻሽን ነሽ አላለሽም አላት ምን ጠየቀኝ፣ ታዲያ ማን ይኖራል አለችው። አላቅም አይ ምናልባት እኮ አላት። ምን ለማለት ፈልገ ነው ትላለች። ለማንኛውም እሺ፣ ይኸውልሽ፣ የትም እንዳትሂጂ እየመጣሁኝ ነው አላት። እንዴ ምን ሆነ ነው አንተ፣ ምንድን ነው ስለሚሰማኝ ስሜት በስነስርዓት ሳታቅ ነው እንዴ? እንዴ ነፍሰ ጡር እኮ ነኝ፣ እንዴት እንደዚህ ብለህ ትናገራለህ? እያለችሁ ነበረ። ካያ ፖሊስ ጣቢያን አሉ፣ እሱን ሄጄ ማየት አለብኝ ብትለው የትም እንዳትሂጂ ጠብቅኝ ብሏት እየተቆጣ ነበረ። ከዛ ስልኩ ተቋረጠ። በሌላ በኩል አሊያ ስለ ሴዳት አዳዲስ ነገር ለማወቅ እየሞከረች ነው። ቀስ ብላ ወደ ተኛበት ክፍል መጣች። ከዛ ደሚር ድንገት እየወጣ ነበር። አገኛት አሊያ፣ እንዴ ነሽ? ያው እንግዲህ ሴዳት ከከባድ ክትትል ወጥቶ ወደዚህ ክፍል ገብቷል። ሴዳት እንግዲህ አልሞተም። ይሄ እንግዲህ ላልቦሮች በጣም መልካም ዜና ነው፣ ግን ብዙ መደሳሰት የለባቸው። ምክንያቱም ሴዳት ካያ ሆን ብሎ ነው እየተኮሰብኝ፣ ሊገለኝ ሲከታተለኝ ነበረ ብሎ ቃሉን ይሰጣል ማለት ነው ብሏት ዞር አለ። ከዛ ወዲያው ነበረ አሊያ የደነገጠችው። ከዛ አሊያ ወዲያው ዞር አለችና ስልክ ደወለች፣ ወደ ጃንስት ደውል። እየደውሉላቸው ደንበኛ መስመር ተይዟል የሚል ምላሽ እያገኘች ነው። ከማን ጋ እያወራ ይሁን ብላ ገርሟት ዞር እንዳለች ድንገት ሚኔ ከፊት ለፊቷ መጣች። ሚኔ አሊያን አላየቻትም ነበር እኮ፣ ጂያን ገባኝ እኮ እንዳልኩ ነው በቃ ጂያን ለሴዳት ቃሉን ይሰጣል እያለች እየተናገረች ሰማቻት። አሊያ ደነገጠች። አሁን ሚኔ እንደሆነች መረጃ የምታቀብለው ገብቷታል። በቀጥታ ወደ ቢሮ እየገባች ነበረ። ጂያን በሌላ በኩል ፖሊስ ጣቢያ በር ጋር ሆኖ ውጤት ይጠባበቃል። አዲስ ነገር እስኪፈጠር ድረስ ሚኔ የነገረችውን ነገር እያሰበ በጣም ተበሳጭቷል። ለነ ክድርም ቢሆን ይህንኑ እየነገራቸው ነበረ። ከዛ በድንገት ወደ አሊያ ደወለ። አሊያ እዛው ወደዛ ወደዚህ እያለ እያለች ነበረ ከዛ ስልኩን አነሳች። ሄለው አቤት ጂያን፣ እያለች ነበር ደውለሽልኝ ነበረ አላት። አዎ ቢዚ ነበርክ ደውዬልህ ነበረ። ስለ ሴዳት አዲስ ነገር ልነግር ነበረ። ከከባድ ክትትል ወጥቷል፣ ቃሉን ሊሰጥ ነው። እስካሁን ድረስ የሰጠ ነው ይመስለኛል አለችው። አዎ ሰምቻለሁ፣ ሰምቻለሁ። ከያሌ ነው ሁሉም ነገር ያቀሳሰረው። ችግር የለም፣ ሁሉ ነገር እንወጧልን አላት። ከዛም ፖሊስ ጣቢያ አጠገብ እንዳለ እየነገራን ነበረ። ሁሉን ነገር አውቀሃል እኮ ሁሉ ነገር ሰምተሃል አለችው። አዎ ሰምቻለሁ፣ ሰምቻለሁ። በቃ በኋላ ደውልሻለሁ ብሎ ስልኩን ዘጋው። አሊያ ትንሽ የከፋት ይመስላል። ወደ ቢሮ እየገባች ነው። እነ እነጃናው ቢሆን ፖሊስ ጣቢያ በርጋ ቆመዋል። ድንገት ካያ ከፖሊስ ጣቢያ እየወጣ ነው። ነገሩ ምንም ተስፋ ሰጪ አይደለም። ለጤና ምርመራት ለቼክፕ ወደ ሆስፒታል እየወሰዱ ነበረ። ድንገት ሰዳከት መጣች። የኔ ልጅ ካያ እያለች ወደ ሱስ ስትጠጋ፣ ፖሊሶች አናስ ጠጋሽም እያሏን ነበረ። እማ፣ የተረጋጊ ለቼክፕ ሆስፒታል እየወሰዱ ነው በማለት ጃን ይናገራል። ጃን ወንድም መታሰር የለበትም። ይወለ የሆን ነገር ማድረግ ነበረብህ። ዜሬን የምትባለች ፈጣሪ እንደው የዋጋውን ይስጣት ብላ ተራግማ መኪና ገባች። እነ ጃንም መኪና ውስጥ ወደ ሆስፒታሉ እየሄዱ ነበረ። ዜሬንም ብትሆን ግን ነገሮች ቀላል አይሆኑላትም። ቪዳን ገና ካሁኑ እየተራገመች ነው። አንቺ ውልሽ እንደፈለግሽ ተከላከይለት ሰማሻለለ፣ እንደፈለግሽ ማለት ነው። ግን ምንም ነገር የለም ምንም ነገር። አባትሽ ደውሎ ነበረ። ጥሩ ዜና አድርሶኛል። ሴዳት ቃሉን ሰጥተዋል። ካያ ሆን ብሎ ሊገለው እንደሞከረና ሊገለው ሲከታተለው እንደነበረ ቃሉን ሰጥተዋል። ነገሮች ቀላል አይሆኑልሽም አለቻትማ። እያቷሽ እባክሽ አቷሽ፣ ውሸት አይሆንም ውሸት አይሆንም ስትራ ነበር። ውሸት አይደለም ውሸት አይደለም። ይኸውልሽ አሁን ካያን ወደ ሆስፒታል ወስደውታል ለቼክአፕ፣ ቀጥታ ማለት ነው አባትሽ እግር ስር ይወረውሩታል። ያኔ አባትሽ ምን ማድረግ ማድረግ እንዳለበት ያውቃል። ስትላት ዜሬን በጣም ተበሳጨችና ቀጥ ብላ ከቤት እየወጣች ነበረ። የት ነው የምትሄጂው? ትላታለች ዜሬን ጃኬቷንና ቦርሷን ብቻ ይዛ ቶሎ ብላ እየወጣች፣ በአንድ በኩል እናቷ ነይ እያለች ትከተላታለች፣ በአንድ በኩል ዜሬን ትሮጣለች። በር ላይ የነበሩት ወንዶች ለሁለት እያሯሯጧት ነበሩ። እሷ ይህን ውስጥ ለውስጥ መንገድ እየሮጠች በመጨረሻ ታክሲ ታገኝና ና ታክሲ ውስጥ ገብታ እየሄደች ነበረ። ወዲያው ወደ አሊያ ነበር የደወለችው ወለችው ሄሎ፣ ዜሬን እንዴት ነሽ ስትላ ነበረ። ሄሎ ሄሎ ይልሽ ወይዘሮ አሊያ እየሰማሽኝ ነው? ካያን ወደ ሆስፒታል ወስዶታል ጣሊያ የወሎች ከሱ ጋር መገናኘት አለብኝ፣ ከሱ ጋር መገናኘት አለብኝ የሆን ነገር አርጊ ስትላን ነበር። ዜሬን እኔ እንዴት ላደረግ ይችላለሁ፣ እኔ እዛ ሆስፒታል ያሉትን ሰዎች አላቃቸው በምን ስትላን ነበረ። ተባክሽ አሊያ እርጅኝ እባክሽ እባክሽ እያለቻት ነው። በጣም ተለማመጠቻት አሊያ። በተደጋጋሚ ከአቅሜ በላይ ነው ብትለም፣ እሺ ስልኩን ዝጊ፣ በቃ መልሽ ደውልልሽ አለው አለቻት። አሊያ ከባዱን ነገራው ልታረግ ነው። ከዛ እነጃ ከያ ሊመረመርበት ወደ መጣው ሆስፒታል መጡ። ወይኔ ልጄ ልጅ ልጄታለ ኤሮ ልጄታለ ልጄን አምጡት እያለች ወደ ጠበቃው እየቀረበች ቆ አንድ ጊዜ መርመራ ላይ ነው ሊመጣ ይመጣል ይላታል ከልጅ ጋር መገናኘት አለብኝ ባክ እባኬን ነገር ማመቻሸት አለብ አለችው ኤሮል ከዛ ሽሽ ቃል እገባለሁ ትገናኛለች ግን አሁን ነገሩ ከባድ ነው ቆዩ አንድ ጊዜ አላት ከዛ እንደዚህ እያሉ እያወሩ ድንገት ሚኔ መጣች ሚኔ ስትመጣ ጃን ብላ እየቀረበች ነበረ ሰዳከት እንደተለመደው ግልምጥምጧን ነበር ያወጣቻት እንዲህ ገላምጣት እያየቻት ያው የሆነውን ነገር ሰምቼ ነበረ ማገዘ ነገር ካለ ነበር የመጣው ስት ወይዘሪት ሚኔ ያመሰግናለሁ ለአሁኑ ምንም ችግር የለም እያለ ጃን ጭንቅላቱ ይነቀንቃል ተናዶ እያያን ነበረ ሰዳከት ሚኔን የቻት በኋላ ቀስ ብላ በመካከላቸው አልፋ ራቅ ብላ ቆማ እያሰበች ነበር ተጨንቃ አሊያ ግን ካያ ሊመረመርበት ወደ መጣው ሆስፒታል መታ አንዲት ዶክተር ተግባብታ ይህን ነገር አመቻቸች ይህም ዜሬን የነርስ ጋውን ከለበሰች በኋላ ቀጥታ ወደ ካያ ወዳለበት ክፍል እንድትገባ ነበረ ሲገናኙ ሁለቱም በጣም ተደሰቱ ከዛ ሁለት ደቂቃ ያላችሁ ተብለው በር ተዘግቶላቸው ሁለቱም ይተቃቀፉ ጀመረ ካያ ካያ አይዞሽ የሚያልፋል ትሏለች ዜሬን እናያንችን መቶ አልፈልግም በጣም ነው መፈቅረሽ እያላት ሁለቱም ይተቃቀፋሉ ሁለቱም በሁለት ደቂቃ ውስጥ ብቻ የማይጠግቡትን ፍቅር እንዲወጡ ተፈቅዶላቸዋል። ነገር ግን ዶክተሯ እባክሽ እባክሽ፣ ወይዘሮ አሊያ ደቂቃ አልቋል፣ በቃ ከዚህ በኋላ ከቆዩ እንኳን አደጋ ውስጥ እገባለሁ፣ ችግር ውስጥ እገባለሁ ትላታለች። ከዛ አሊያ አንድ ደቂቃ አስጨመረችላቸው። ከዛ ትጠባበቃለች። ነገር ግን ዶክተሯ አጣደፈቻት፣ በቃ በሩ ይከፈት ብላ። ከዛ አሊያ በቃ ውጡ፣ ውጡ፣ ሰዓታቸው አልቋል፣ በቃ እባካችሁ ብላ ቀጥታ እንዲለያዩ ልታደርጋቸው ነበረ። ሁለቱን እየለያየቻቸው ነው። እየተላቀሱ ተለያዩ። ከዛ እነ ጃና እናቱ በውጭ በኩል ሲጠባበቁ ነበረ። ድንገት በሌላ በር አልያ እንዲሁም ዜሬን ተያይዞ ሲወጡ፣ አዩቸው። ሰዳከት ስታያቸው ተናደደች። እንዲች ደግሞ እዚህ ምን ታረጋለች? ምን ታረጋለሽ አንቺ እዚህ? ብላ ዜሬን ልትበላ ደረሰች። ያው እንግዲህ ዜሬን ከካያ ጋር ልትገናኝ ብላ እያለች ስትናገራለች። አሊያ እንዴ፣ እኔ እናቱ እዚህ ቆሜ እሷ ማን ስለሆነች ነው ካያ የምታገኘው? ብላ ሰዳከ ልትጣላ ነው። ዝም ብላ አሊያ ትመለከታቸዋለች። እባካችሁ ተረጋጉ ትላለች። እኔ እዚህ ልጄን ለማየት ጓጓለሁ አንቺ ግን ብላ በጥፊ ልትመታት እጇን ዘረጋች። ጃን እጇን እያያዘ ነበር። እማዬ ሁለተኛ እጅሽን አሊያ ላይ እንዳታነሽባት ብሎ እየተቆጣ ነበረ። ሚኔ ጃን እንደዚህ ለአሊያ ብሎ ሲሆን እያየ በጣም ስሜት የሰጥቶንና ስትበሳጭ ነበረ። ካያ ከዛ ከውስጥ እየወጣ ነበረ። ካያ እየወጣ እናቱ እየተከተለችው እባካችሁ ልጄን አትወስዱት ብላ እያለቀሰች ነው። ዜሬን ብትሆን እያለቀሰች ነው ቆማ። ድንገት እናቱ መጣች ነግቢ ነግቢ ብላት ይዛት እየሄደች ነበረ። በአንድ በኩል ሰዳከት አሁንም ቢሆን እየተራገመች ነው። ቪዳን ደግሞ ሰዳከት አብቅቶልሻል፣ ፈጣሪ የዋጋሽን ይሰጥሻል፣ ጊዜው ደርሷል፣ የምትቀጭበት ጊዜ ደርሷል ብላ መኪና ውስጥ ገብታ እየሄደች ነው። ከዛ ጂያን ቀስ ብሎ ከሆስፒታሉ እያራቀ ሚኔ በረጋ ቆማለች። ጂያን አይዞው ትለዋለች። አመሰግናለሁ ብሏት እየሄደ ነበረ። አሁንም ቢሆን እሷን እዚህ ቦታ ላይ ማየት አይፈልግም። አሁንም ቢሆን እንዳስቸገረችው አይነት ስሜት እየተሰማው ነው። ግን ፖሊሶች ቀጥታ ወደ ችሎት እየወሰዱት ነበረ። አሁን አጠር ያለች ችሎት አለ በዝግ የሚደረግ ጠበቃው ይሮል ብቻ የሚገኝበት። በአንድ በኩል ናሬ ደግሞ እስካሁን ድረስ ወደ ወንድሟ ጋር ሊደችም ነበረ ልትሄድ ነበር፣ ወደ መኪና ውስጥ እየገባች ወደ ቤተሰባ መኪና ድንገት ኦስካር መጣ። ናሬ የት ነው የምትሄጂው ብሎ እየጠየቃን ነበረ። ወንድሜ ጋር ነው የምሄደው፣ ምንድን ነው አለችው። ምንድን ነው፣ የትም እንዳትሄጂ አላልኩሽም ነበር እንዴ አላት። ተኮሳትሮ ነው። ምንድን ነው አንተ የምትለኝ ደግሞ፣ ካያ ችሎት አለ አልኩህ እኮ ወደሱ ነው የምሄደው አለችው። ናቸው እኔ ኔ ኔ ወስድሻለሁ እያለ የጎተተ መኪና ውስጥ ይዟት እየገባ ነበረ ንግቢ እያለ ገፍትሮ ካስገባ በኋላ እንዴ ምን እየተካሄደ ነው ያለው ትለዋለች ገና ትንሽ እንደራቁ ምንድን ነው ምን ሆነ ነው ቆይ አንተ እያለች ነበር እኔ ላሳይሽ ጉድሽ ብሎ ቅርብ ጊዜ የተላከለትን ፎቶ እያሳያን ነበር ምንድን ነው ይሄ ምንድን ነው ይላታል ምንድን ነው አንተ ራስ ምንድን ነው የምታሳይኝ ትለዋለች ምንድን ነው ይሄ መልሽልኝ ብሎ እየጠቃ ነበር ማን ይላከለ ትለዋለች ማንስ ላከልኝ ማን ምን ልዩነት አለው እንዴ ከዚህ ውሻ ጋ ምን እያረክሽ ነበር ቤተናገር እያላን ነበረ እሷ ግን ምንም ነገር የለም ይለ እንደምታስባረለ ሞስካን ይል ተረጋጋ በመጀመሪያ ደረጃ ተረጋጋ ስትለው አንቺ ግ ትንሽ አታፍሪም እንዴ ትንሽ ማፈር የሚባል ነገር እኮ አለ እንዴ ልጅ ተሸክመሽ እንዴት እንደዚህ ዓይነት ነገር ታደርጊያለሽ እንዴት ተማግጫለሽ አላት እንደምታስበው አደለም ትንሽ ጭንቅላ ተናሰረው ይለ እያመሰግንኩን ነበር አለችው ምንድን ነው አብረሽው ትተኛለሽ እንዴ አሁንም መተኛ ትጀምራችሁ እንዴ ሲላ ነበር መኪናን አቆመው አቆምልኝ ብላ እየጨቃጨቀች መኪናን አቆመችው እየተራመደች ነበር ፈጠን ፈጠን ብላ ይህን ነው የምትጅ ወደዚህ እያለ እየጎትታ ነበር ልቀቅኝ ልቀቂ ትላለች አብረሹ እየተኛሽ ነው አለ እን ባለግ እያለ ነበረ ፈጣሪ ዋጋሽን ይስጥሽ እያለ ይራገማል እሷን ብትሆን ራሷን ለማስለቀቅ እየታገለች ነበረ በአንድ በኩል አብረሹ ተኝተሻል አለ ያው በተናገሪያ ቷሽ እያለ ነበረ ልቀቀኝ ልቀቀኝ ባክ ብላ ራሷን እያስለቀቀች ነው። ኦስጋን በመጨረሻም ልጁ የሻይን ነው ወይ ብሎ የጠየቃት በጥፊ እየመታችው ነበረ። በጥፊ አጩላው። ቀጥታ ወደ ቤት እየተመለሰች እያቅለሸለሻትና እየዞረባን ነበረ። እየተንገዳገደች ያለችው በግድ ስትራመድ ድንገት ሻይን መጣ። ሻይን ከመኪና ወረደ። እየተከተላን ነበረ። ካያ በሌላ በኩል በዝግ ችሎቱን እያካሄደን ያለው ዳኞቹ የሆነውን ነገር ከሰሙ በኋላ ካያን ለተወሰነ ጊዜ ለቀጣይ ችሎት ለማቆየት እየተስማሙ ናቸው። ከዛ ናሬ ወደ ቤት መጣች። ወደ ቤት ገብታ በሩን ቆልፋ ላይ ገና ውስጥ ከመግባቷ አዙራት እየወደቀች ነበረ። ራሷን ሳተች። ሻይን ዝም ብሎ ሲከተላል ነበር። በመጨረሻ ቤቷ ጋር ደረሰ። ናሬ ናሬ፣ የት ነሽ እያለ በር ጋር ይጣራል። ለደቂቆች ል ሲጣራ ከቆየ በኋላ ቀስ ብሎ ወደ በሩ እየጠጋ ከዛ በሩ በእርግዶት ወደ ውስጥ እየገባ ነበረ። በሩን ከፍቶት እንደገባ ናሬን ሲያገኛት፣ ናሬ ናሬ፣ ምን ተፈጠረ ናሬ፣ ተነሽ ተነሽ እያለ ወዲያው እያነሳን ነበረ። ናሬ አይንሽን ክፈች ክፈች፣ ችግር የለም ችግር የለም እኔ ሆስፒታል አደርስሻለሁ እያለ እየወሰደን ነበረ። ደረጃውን እየወረደ ናሬ አይንሽን ክፈች እንዴ ናሬ ናሬ አይንሽን ክፈች እያለ እየጮኸ ቀጥታ ይዟት እየሄደ ነበረ። ነገር ግን የካያ ጉዳይ ለዛሬ ተስፋ የለውም። ካያ ቀጥታ እነ ኤጀመል አጎቱ ወዳለበት እስር ቤት እንዲገባ ተፈረደበት፣ እስከ ቀጣይ ችሎት ድረስ። ደሚር ይህን ነገር በርቀት ይከታተላል። የአልቦራ እንዳለ ቤተሰብ መኪኖች ከኋላ የተከተሉ ነበረ። ደሚር ወደ ኤጀመል ደወለ። ኤጀመል መልካም ዜና አለኝ፣ የወንድም ልጅ እየመጣል ነው፣ አቀባበል እንደምታደረግለት ተስፋ አረጋለሁ ይለዋል። ረቀበለዋለሁ፣ ደስ ብሎ ነው የምቀበለው ይለዋል። ኤጀመል ደስ ብሎታል። በቀጥታ ፖሊሶቹም እስር ቤቱ ጋር ደረሱ። ካያን ይዘውት እየወረዱ ነበረ። ሰዳክት በጣም ነበር ስታለቅስ የነበረው፣ ልጄን መልሱልኝ ብላ እያለቀሰች፣ በአንድ በኩል ጂያን ነገሩ ካቅሙ በላይ ሆነው፣ እሱም ቢሆን እያየ ነበረ። ካያን ይዘውት ወደ ውስጥ እየገቡ ጂያን እናቱን ለማረጋጋት ይታገላል፣ አልሳካል አለው። ሰዳክት እያለቀ የለቀሰች ነው። ደሚርን በርቀት ይከታተላል። በአንድ በኩል ጂያንን ቢሆን በጣም አዝኗል። አንገቱን አቀረቀረ፣ እጁን ፊቱ ላይ አርጎ በጣም አዝኖ ነበረ። ከዛ በድንገት አሊያ ወደሱ ተጠጋች። አሊያ ወደሱ ተጠግታ እጁን እያያዘችው ነበረ። ክንዱን አካባቢ በጇ ደገፍ አርጋ ስትይዘው ማን መጣ ብሎ ዞር ሲል እሷ ነበረች የቆመችው። በተመሳሳይ ሁኔታ ልክ እንደሱ አዝና ነበረ። ሀዘኑን ለመካፈል አጠገቡ በደንብ የቀረበችው ሚኔ። ከሰሞኑ የነገሮች መለውጥ እያበሳጫትና እያናደዳት እየመጣ ነው። በተለይ በጃንና በአሊያ መካከል የሚታ ሲታይ መቀራረብ አለ። ጭራሽ ይህንን ስታይ የበለጠ እያበሳጫትና እያስቆጫት ነበረ። ክቡራን ተመልካቾች ዘውድ ድራማ የተከታተላችሁትን ይመስላል። ሁር ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ዘውድ የሚሰኘው ተከታታይ የቱክ ድራማ በዚሁ መልክ በዚሁ አቀራረብ ወደ እናንተ ዘውትር ይዞ ይመጣል። ዘውድ ድራማ ከተጀመረ እናው በርካታ ክፍሎች ተቆጠሩ። እስከ ድራማው ፍጻሜ እስከ መጨረሻዎቹ ክፍል ድረስ አብራችሁ እንድትቆዩ በትህትና የምጠይቅ ይሆናል። ሁሉ ጊዜ በኮሜንታችሁ በላይካችሁ የምታበረታቱኝ ውድ ክቡራን ተመልካቾች ከልቤ አመሰግናለሁ። በቀጣይ ተከታይ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።